በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የተባረካችሁ እግዚአብሔር በብዙ ጸጋ፣ በብዙ ምሕረት፣ በብዙ ደግነት፣ በብዙ በጎነት የሚያኖረን የሚያኖራችሁ፣ የዘላለም ፍቅሩ የዘላለም ኪዳኑ ይጠበቀን የጠበቃችሁ እስከላይ ላይ በተሰቀለ ጊዜ እዳ በደላችንን ሲከፍል የተከፈለለትና የዳነ ህዝብ ያደረገን ያደረጋችሁ ብሩካን የእግዚአብሔር ልጆች ሁላችሁ እንደምንቆያችሁ፣ ሁሉን የሚችል አምላክ እስከ ዘላለም ክብር ምስጋና ለሱ ይሁን። የተወዳችሁ እግዚአብሔር ልጆች ቤተሰቦቻችን ሆናችሁ አብራችሁን ሆናችሁ እንድትቆዩ ደግሞም አዲስ ሰሚዎች የእኛ ቤተሰቦች በመሆናችሁ በእውነት አይጎጫችሁም። አብራችሁን እንድትቆዩ ቤተሰቦቻችን እንድትሆኑ እጠይቃለሁ። ሁላችሁን እግዚአብሔር ይባርካችሁ፣ ይቀድሳችሁ። ዛሬ በመጽሐፋችን ላይ ኃይልን የሚያስታጥቀኝ መንገዴንም የሚያቀና ሁለተኛ ሳሙኤል 2233 ላይ ያለውን ቃል ይዘን የብዙ ሰዎች ጥያቄ በሆነ ጉዳይ ላይ ነው የምንወያየው። እግዚአብሔር ቃል መልእክት የሚሰጠን ወጣቶች በተለያየ ጊዜ መልቶች ይልኩልኛል ወደ ስልኬ በተለያዩ ሱሶች እንደተያዙ እና ሱሶቹ ውጫዊ ከውስጥ የሚገቡ እንደገና ደግሞ በራሳቸው በሰውነታቸው ላይ የሚያደርጓቸው የኃጢአት ልምምዶች እነዚህ አይነት ነገሮች በጣም እንደሚያስጨንቋቸው፣ በዛ ምክንያት የሕሊና ክስ እንደበረታባቸው፣ ተስፋ እንደቆረጡ፣ ያላቸውን ጥንካሬ እንኳን የማየት አቅም እንዳጡ በውስጣቸው ከሚሰማቸው የመከሰስ ስሜት ከሚል ከሚያደርጓቸው ልምምዶች ተነስተው እንደሚፈተኑ በተለያየ ሁኔታ ፈተና ውስጥ እንዳሉ የሚዋጡ የሚወሰዱ መላይቶችን የሚወስዱ የፖርኖግራፊ ሱስ ውስጥ የገቡ እንዲህ አይነት ከባባድ ችግሮች ውስጥ የገቡ ራስን በራስ የማስደሰት ልማድ ውስጥ ገብተው መውጣት ያቃታቸው እነዚህን የመሳሰሉ ችግሮች የበለጠ በውስጣቸው ከባድ ክስ እየፈጠረባቸው እንደሚኖሩ በመልክቶቻቸው እረዳለሁ። እውነትም ነው። እንደዚህ አይነት ያው ሰይጣን እንዲህ አይነት ምክንያት ሲያገኝ ሰውን ለመክሰስ በጣም ትልቅ ደስተኛ ነው የሚሆኑ፣ በቂ ምክንያት ያገኛል። አጠቃላይ ሰው መጥፎ ነገርን እንዳይለማመድ የሚመከረው ኃጢአትን እንዳንለምደው ከመሰረቱ ምን የሚነገረን ስለሚጎዳን ነው። የሚጎዳን እኛን ነው፣ አያችሁ ኃጢአት በባህሪው እንደ ሱስ ሆኖ የሚቀር ነው። ሰውነታችን ውስጥ መሳደብ ራሱን ይቻለ ሱስ ነው። ሀሜት ሱስ ነው። ሰው ላይ መፍረድ ሱስ ነው። አለመታረቅ ሱስ ሊሆን ይችላል። መቆጣት፣ ኃይለ ቃል መነጋገር ሱስ ሊሆን ይችላል። ብዙ መመገብ ሱስ ሊሆን ይችላል። ብዙ መጠጣት፣ በተለይ የሚያሰክር መጠጥ መጠጣት እንደዚሁም ደግሞ የተለያዩ ሰው ሰራሽ መድኃኒቶችንና ተፈጥሮዊ ሰዎችን መውሰድ፣ ከሴት ጋር ዝም ብሎ ከተገኘ ሰው ጋር መተኛት ከወንድም ከሴትም ጋር ሱስ ሊሆን ይችላል። ራስን በራስ ማርካት እና ደግሞ የብልግና ፊልሞችን በማየት መጠመድ ሱስ ሊሆን ይችላል። ብዙ አይነት ልምምዶች አሉ። ሰው መብላት መጠጣትን ራሱ ካልተቆጣጠረ ሱስ ሊሆንበት ይችላል፣ ጤናውን ሊነሳው ይችላልና እነዚህ ነገሮች ሁሉ ተደምረው አንድን ክርስቲያን ተስፋ እንዲቆርጥ ካደረገው ምንድን ነው ማድረግ ያለበት? ታዲያ አሁን እሺ፣ ሳናቀው ገባንበት ሳናቀው ጀመር ነው ተስፋችን ታዲያ ምንድን ነው? ህሊናችን ኃጢአት መሆኑን ይነግረናል። ጎጂ መሆኑን ይነግረናል። እግዚአብሔር እንደሚያዝንብን ሁሉ የህሊናችን እየጮኸው ይነግረናል። አንተም፣ ሰባኪውም፣ አንተም ቄሱም ይህንኑ ከደገም ክልን ታዲያ ምንድን ነው ተስፋችን? ይሉ ይሆናል ሰዎች። ምክንያቱም በኃጢአት ልምምድ ውስጥ ካለፉ ሰዎች አንዱ ነኛ ኔ በህይወታችን ውስጥ ማናችንም ይህን የምንሰማ ሰዎች የተሸነፍንለት ኃጢአት አለ። አንዳንዶቻችን ጥሩ ሰው ነኝ ምንልም ጥሩ ሰው እንደሆን የሚሰማን ያኛውን ደካማ ጎናችን ስለማናቀው እንጂ፣ ሰው ምን አለ በተገላገልኩት የሚለን ያነሰው ልንሆኑ እንችላለን። ጥሩ ሰው ነኝ የምንለውም ሰዎች ምን አይነት ችግር እንዳለብን ላናውቅ እንችላለን። ይላችሁ እኛ ላይ ያሉ አደገኛ አደገኛ ልምምዶች ሁለት ናቸው። አንደኛው ራሳችን የምናቃቸው ሰውና እኛ የምናቃቸው ናቸው። ሁለተኛው ግን ሰው ብቻ የሚያውቃቸው በተለይ ግብዝነት፣ ትዕቢት፣ እነዚህን የመሳሰሉ ግብዝነት፣ ራስን ማጽደቅ፣ ንቀት። አሁን እነዚህ በጣም ሰው ላይ የሚወረበሩ ከባድ ቀስቶች ናቸው። ግን ወርዋሪው የታወቀው ለሱ የሆነ ኖርማል የሆነ ህይወት ነው ለሱ የሚመስለው የሚታይና እሱ ለራሱ የሚያየውና ሰው ብቻ የሚያየው ኃጢአት ያለብን ሁለታችንም ብቻ በእግዚአብሔር ፊት የምንከሰስበት ሰይጣንኛን የሚከስበት ኃጢአት አለን ማለት። ስለዚህ እኔ ብዙ ችግር ውስጥ የለሁበትም ብለን የምናልፍ ሰዎች አይደለንም። እዚህ ውስጥ ያለን ሰዎች ይወላችሁ፣ ስለ ኃጢአታችን ሁለት አይነት ድምፆች እንሰማለን። ከመንፈስ ቅዱስ የሚሆን ድምፅ እንሰማለን፣ ከጠላት የሚሆን ድምፅ ደግሞ እንሰማለን። በምንሰራ ጊዜ ጠላት ክስ ይከሰናል። በተደጋጋሚ በተደጋጋሚ። ግቡ ምንድን ነው? ተስፋ እንድንቆርጥና ራሳችንን እንድንጠላ በእግዚአብሔር ምሕረት የሚታመን ልባችን እንዲደክም ነው የሚያደርገን። ሁለተኛዎቹ ደግሞ መንፈስ ቅዱስ የሚወቅሰንን መንፈስ ቅዱስ ደግሞ ልክ አይደለህም፣ ተሳስተሃል፣ ግን ትበረታለህ፣ ኃይል እሰጥሃለሁ ራስን አረጋግተህ አምላክ እንደሆንኩ አምነህ ወደ እኔና ነው የሚለን። ጌታ ኢየሱስ ክርስቶስ እንደተናገረው ደካሞች ሆናችሁ ወደ እኔ ነው ያሳርፋችኋለሁ ኖ ነው ከነ ድካማችሁ የሚለን። ሰይጣን ግን ከነ ድካምህ ስለማይቀበልህ ተስፋ የለህም ነው የሚለን። ሁለት አይነት ድምፆችን እንሰማለን። እንግዲህ በዚህ አይነት ልምምድ ውስጥ ያለኩ ሰዎች የትኛውን ድምፅ እንደምትሰሙ ራሳችሁን ጠይቁ። ራሳችንን እንጠይቅ። የእግዚአብሔር ቃል ግን ሰው ተስፋ እንዳለው ይናገ በመጀመሪያ እግዚአብሔር ምህረቱ ለዘላለም መሆኑን ይነግረናል መዝሙር መቶ ሠላሳ አምስትን አንብቡ ቁጥር አንድ ጀምሩ እግዚአብሔርን ስታመሰግኑት ኖሩ ለምን ምህረቱ ለዘላለም ስለሆነ የኔና የእናንተ ዕድሜ ቢበዛ ሰባ ሰማንያ ነው እግዚአብሔር ግን ምህረቱ ለዘላለም ነው ከእኛ ዕድሜ ያለፈ ምህረት ነው ያለው ስለዚህ አይምረኝም ብሎ ማሰብ ልክ አይደለም ይቅር አይለኝም ድካሜን አይረዳኝም እግዚአብሔር ይጨክንብኛል ይፈርድብኛል። ተስፋ የለኝም። በቃ እግዚአብሔር እኔን አይቀበለኝም፣ ቤተክርስቲያን አትቀበለኝም፣ በተክሊል ማግባት አልችልም፣ በእንት ማግባት አልችልም። እንዲህ እንዲህ አይነት ሀሳቦች የሚያስጨንቆች ሰዎች እግዚአብሔርን ምህረት እንደተረዳኩት አይደለም ማመን ያለባችሁ። እግዚአብሔር ምህረቱ ለዘላለም መሆኑ ማመን ያስፈልጋል። ይሄ ብቻ አይደለም ማመን የሚገባል። ቅድም ከመግቢያ ላይ እንደተናገርኩት ኃይልን የሚያስታጥቀኝ መንገድን የሚያቀን አምላክ አለ ብሎ ማመን ያስፈልጋል። ዳዊት የተናገረው ቃል ነው። ሁለተኛ ሳሙኤል 23 ላይ ኃይልን ያስታጥቀኛል። ኃይል የለውም ሰው በራሱ። ይሄን የተናገረ ሰው ቀስት ሞርወር የሚችል አንበሳ ጠምዝዞ መግደል የሚችል ሰው ነው። ግን ኃይል ያስታጥቀኛል የሚለው እግዚአብሔር ነው። ሰውን ኃይለኛ የሚያደርገው በራሱ ላይ ስልጣን እንዲኖረው የሚያደርገው መለኮታዊ ኃይል ሲያገኝ ሲሰጠው ነው። ስለዚህ ያ መለኮታዊ ኃይል እኔ አምኜ በፊቱ ቀረብኩ ድካሜን አምኜ ራቁቴ መሆኔን አምኜ እና አልብሰኝና ኃይል አቅም ሰጠኝ ካልኩት ይሰጠኛል ብሎ ማመን ያስፈልጋል። ለምን ኃይል እግዚአብሔር ነዋ። ስንጸልይም ሁሌ ስንዘምርም እንዲህ ነው የምንለው። ኃይል የሚሰጥ እግዚአብሔር እንዳለና ኃይል ሊያስታጥቅ እንደሚችል ማመን ያስፈልጋል። ሁለተኛው አሁን ሌሎች ነገሮች አሁን ብዙ ሰዓታችን የምንጨነቀውና የምንበሳጨው በሌሎች ጉዳዮች ነው፣ ጊዜያችን የምንፈጭው። ተስፋ እንቆርጣለን፣ እናለቅሳለን። ስለ ራሳችን ልክ ያልሆኑ መጥፎ ጨለምተኛ ሀሳቦችን ስናስብ እንውላለን። ብዙ ዓመታት ፈጅተናል፣ ይህም በማሰብ በእርግጥም ግን፣ እንዲህ አይነት ችግር ውስጥ ያላችሁ ሰዎች መለወጥ ትፈልጋላችሁ። መለወጥ እንፈልጋለን። ህይወታችንን እንዲቀየር እንፈልጋለን። ወደ አዲስ ምዕራፍ እንድንሸጋገር፣ እንደ ንጋት ብርሃን እያደርን እንድንደምቅ እንፈልጋለን። አሁን ከተቀመጣችሁበት የሀዘን ፍራሽ ተነሱና እግዚአብሔርን ወደ ማመን ነው የመጀመሪያው። ምሕረቱን ማመን ነው። ምሕረቱ ለዘላለም ነው ብሎ ማመን። ምሕረቱ ለዘላለም ነው፣ ይሄ እውነት ነው። አመናችሁም አላመናችሁ አመንም አላመን ሁለተኛ ኃይል የሚያስታጥቅ አምላክ እንዳለ ማመን አለ ሰው በኃይሉ አይበረታም ይላል እግዚአብሔር ቃል። በኃይላችን ሞከር ነው አይደል? ግን ምን ምን ጉድጓድ ውስጥ እንደገባን ተመልከቱ። አልቻልንም። እንኳን አልቻል ብንችል እኮ ኑሮ ትቤታችንም አይቻልም ነበር። እንኳን አልቻል አልቻልንም። ስለዚህ ሁሉን ወደሚችልና ኃይልን ወደሚያስታጥቅ አምላክ መምጣት ያስፈልጋል። ስለዚህ ጠዋትም ማታም ቀንም በቀን ሰባት ጊዜ ኃይልን የሚያስታጥቀኝ መንገዴን የሚያቀና አምላክ አለኝ ብላችሁ ጸሎት ጀምሩ። ኃይል እንደሚሰጣችሁ እመኑ። ለሰልፍም ኃይልን ታስታጥቀኛለህ፣ በላይ የቆሙትንም በበታችሁ ታስገዛልኛለህ ይላል መዝሙረኛ። ሰልፍ ሲመጣ ወይ ጦርነት ውስጥ ስገባ ኃይል ትሰጠኛለህ። አሁን እኛ በፍላጎት ጦርነት ውስጥ ነው የምንፈተነው አይደል? ያው የለመድነው ነገር የሚያሸንፈን ፍላጎታችን ሲበረታ ነው። ፍላጎት ጦርነት ሆኖ ሲነሳብን በሰልፍ መካከል ኃይልን ታስታጥቀኛለህ፣ በላይ ቆሙትንም በበታቼ ታስገዛልኛለህ ማለት ያስፈልጋል። እነዚህን ቃላቶች በደንብ ያዟቸው። ጠዋትና ማለት እስክታምኑበት ድረስ ሰው ቶሎ አያምንም። ታውቃላችሁ፣ የምንጸልየውን ጸሎት ሳይቀርጥ እንደማናምነው አውቁ። ደጋግመን ደጋግመን ደጋግመን እንድንጸልይ ጌታችን ለምንድን ነው መከረን? እንድናምንበት ነው። ተክታችሁ ጸልዩ ለምን አለ? እግዚአብሔር በዚህ ልክ ቶሎ የማይሰማ ምላክ ሆኖ መሰላችሁ? እንድናምንበት ነው። እኛ የገዛ አእምሮች እንዲቀበለው ስለዚህ አይምሯችን እስኪቀበለው ልባችን እስኪያምነው ድረስ ኃይልን የሚያስታጥቀኝ አምላክ መድኃኒት፣ መንገድን የሚያቀና መድኃኒት አለኝ በሉ። እግዚአብሔር ቸር ነው፣ ምሕረቱ ለዘላለም ነውና በሉ። እንዳያችሁ ለሁሉም ኃይልን መስጠት በእጅህ ነው ይላል አንደኛ ዜና ዘጠኝ ሦስት ላይ። ለሁሉም ኃይልን መስጠት በእጅህ ነው ደግሞ እግዚአብሔር ሰው አይቶ አይደለም። ኃይልን የምሰጠው ለቄሱ ነው ለካህኑ ነው ለሰመት ተማሪው ነው እንደዚህ ቀረብላ ላይ ነው። እንደዚህ አይልም። ሰው ከፈለገና ካመነ ለሁሉም ኃይልን የሚሰጥ መሆኑን ያሳያል። ለሁላችንም፣ ለሴቶችም፣ ለወንዶችም፣ ለሽማግሌም፣ ለጎልማሳም፣ ለሕፃንም፣ ለወጣትም ኃይልን ይሰጣል። ይህንን እንወቁ። ዛሬም ለመጣ የዛሬ ሀያ ዓመትም ቤተክርስቲያን ለመጣ እኩል ኃይል ይሰጣል። ይሄንን ማመን ያስፈልጋል። ከዛ ደግሞ በአዲስ ኪዳናችን ላይ ስለ ክርስቶስ መንፈስ ቅዱስን ስለሚልክልን እና ኃይል እንደሚሰጠን ነግሮን አላል። ኃይልን ትቀበላላችሁ። የሐዋርያት ስራ አንድ ስምንት ላይ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። መንፈስ ቅዱስ በህይወታችን እንዲሰራ መጋበዝ በጣም ብዙ ወጣቶች በዚህ መንገድ ተፈውሰዋል። ይገርማችኋል። ብዙ ወጣቶች እኔም በራሴ ህይወት ያየሁት ነገር ነው። ከባባድ ምለው የሚያስቸግረኝ የሚፈተንበት ድካም ነበረኝ እና ብዙ ሞክር ያለው አስመስያለው፣ ድራማ ስርቻለው፣ ብዙ ነገሮችን አድርግ ያለው ያንን ነገር ለማሸነፍ ግን፣ ሰው በኃይሉ አይበረታም የሚለው እግዚአብሔር ቃል ያሸነፋል። በቃ አልቻልኩም ያን ነገር ማሸነፍ። ግን አንድ አንድ ቀን ራሴን ሞኝ ሆኜ ያገኘሁት፣ ሞኝ አማኝ ሆንኩ። መንፈስ ቅዱስ አንተ ኃይልን ትሰጣለህ ተብለዋል። በቃ ትረዳኛለህ አምናለሁ ብዬ በቃ ጸናው በዛ ነገር። ኬት እንደመጣ በማላውቀው ሁኔታ ብርታት አገኘው። ድካሜ ስንፍና እልም ብሎ ጠፋ። ለካ እኛ በእግዚአብሔር መንግሥት ውስጥ ነው የምንኖረው፣ አናቅም እንጂ ለካ የእግዚአብሔር እጅ አጠገባችን ነው ከራሳችን ትከሻ ላይ ስለማንወርድ ነው የምንቸገረው። እኔ ነኝ የሚበረታው ብለን ስለምናስብ ግን፣ አይደለም አይደለም፣ እግዚአብሔር ልጅ ስለዚህ፣ መንፈስ ቅዱስ ኃይልን ይሰጣል አይደል? ኃይልን ትቀበላላችሁ። ደካሞቹ ብርቱ፣ ደፋሮቹ ጠንካራ፣ ሰነፎቹ ጀግና የሆኑት ከአስራ ሁለቱ ደቀ መዛሙርት ጀምሮ በመንፈስ ቅዱስ መውረድ ነው። ቃሉን መስማት ብቻም እንዳይመስላችሁ ማመንም ይፈልጋል። ጌታ ሲያስተምር እኮ ሰምተዋልን። ጴጥሮስ ግን ክደው አለ። ከጌታ ከራሱ ከዋናው ተናጋሪ ሰምተው ከካዱ ቃሉን መስማት ብቻ አይደለም ማስሆን ሚያብረት ኃይልን መቀበል ነበረባቸው። ከሶስት አካል አንዱ የሚሰጠውን ጸጋ፣ መንፈስ ቅዱስ የሚሰጠውን ጸጋ መቀበል አለባቸው። ከሶስት አካል አንዱ ኢየሱስ ክርስቶስ የነገረንን ወንጌል ሰማን፣ አሜን አለን፣ አመንን። ከሶስት አካል አንዱ መንፈስ ቅዱስ የሚሰጠውን ጸጋ ለመቀበል ግን ተዘጋጅተናል ወይ? እሱ ይፈውሰናል። እርግጠኛ ሆኜ ነው የምነግራችሁ። የማይታበል እውነት ነው የምነግራችሁ። መንፈስ ቅዱስ ይፈውሳል። ከገባንበት ከየትኛውም አይነት እስራት ይፈታናል። ግን መጠበቅ ያስፈልጋል። መንፈስ ቅዱስን እየጠበቃኩት እንደሆነ አምናችሁም የጸለያችሁ መጠበቅ ያስፈልጋል። የቤተ ክርስቲያን አምላክ ከጥንት ዘመን ጀምሮ ልጆቹን ሲቀድስ ይኖር አምላክ፣ ይቀድሳል፣ ያበረታል። ከስሜታችሁ፣ ከፍርሃታችሁ፣ ከምታስቡት፣ ከምትሉት፣ ከምትገምቱት፣ ከለቅሷችሁ ውጡ። እሱ ሰው ቢያደረገን ጥሩ ነበር ግን አላረገን። እነዚህን ቃላቶች እነዚህን ጸሎቶች ተለማመዱ። መንፈስ ቅዱስ እንደሚለውጥ አምናችሁ ጠብቁ። ጠብቀሃለሁ በሉ። ለውጡን ታያላችሁ። ሰማኑን በልባችን ይጻፍ። መንፈስ ቅዱስ ይባርከን። እግዚአብሔር ቸርነት የመታችን መቤታችን ድረሌት በረከት ይበላት ጥበቃ አብሮን ይሁን። መንፈስ ቅዱስ መንገዳችሁን፣ ህይወታችሁን ይባርክ፣ ድካማችሁን ያበርታ። ኮሜንት አርጉ፣ ጻፉ፣ ምን እንደተማራችሁ ሳጽፉ አትውጡ። ምርቃችሁን ይውጡ። ደግሞ ላይክ በተኑን ስትነኩት፣ ሰው ነገ ሲነጋ ሌላ ሰው እንዲሰማው ዩቲዩብ ቻናል ያደርገዋል። እግዚአብሔር እናንተ ዘራችሁን ይባርክ። ቀይስ አሸናፊ ጎረ ማርያም ነኝ። ሰላም። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔር አምላካችን ይህን ጊዜ ስለሰጠህ እናመሰግናለን። ተወደድከው፣ ተባረከው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር ስም ብሩክ ምስኩን ምስጎን ይሁን። እግዚአብሔር የሚወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ምረት ብዙ ጸጋ የሰጣችሁ